ህያብ እንግዲህ አዲስ ድራማ ተለቋል። በጣም አሳዛኝና አስተማሪ የሆነ ነው። እንግዲህ በዚህ ውስጥ ያሉት እንግዲህ ወይዘሮ ህይወትና አቶ ተስፋዬ ይባላሉ። እሳቸው እንግዲህ በጋብቻ ዓለም ሲኖሩ ልጅ እንደማ እንደሌላቸው ሲያውቁ ልጅን ከደላላ በገንዘብ ገዝቶ ለማምጣት ተቃቅደው እንግዲህ ያን ነገር አድርገው አምጥተው ልጆቹ ትልልቅ ደርሰዋል ማለት ነው። ግን ዛሬ በሁለታቸው በባልና መካከል እምነትም ጠፍቷል። ከዛም ደግሞ ብዙ አመታት በኋላ ድብቁ ሚስጥር እየወጣባቸው እያስጨነቃቸው ይገኛል። ይህንን እንግዲህ ህያብ ደግሞ እዚህ ቤት ውስጥ እንደ ሰራተኛ ሆና የምትኖር ልጅ ናት። ይህን ሁሉ ሚና ጨዋታ ሁኔታ የምትማከረው ሚስጥሩን ከሴትዮዋ ጋር እገዛ በማድረግ ህያብ ነች ማለት ነው። እስኪ እንግዲህ እስከ መጨረሻ ተከታተሉን። አሰላሙ አለይኩም ወረሕመቱላሂ። ውድ የቻናሌ ተከታታዮች እንደምን አላችሁም? ሰላማችሁ በያላችሁበት ብዝዝት ይበልልኝ። አቶ ተስፋዬና ወይዘሮ ህይወት እንግዲህ ድንገት ቤቱ ይንኳኳና ምንድን ነው ብለው ከፎቅ ወደ ምድር ሲወርዱ ህያብ እንግዲህ ከልጆች ከህፃን ልጅ የተቀበለችውን ወረቀት ትሰጣቸዋለች። ያን ወረቀት እስኪ ክፈችው ማን ያመጣው ሲሏት አንድ ህፃን ልጅ ለዛውም ህፃን ልጅ ትላለች እናት ወይዘሮ ህይወት ማለት ነው። ከዛ ሲከፈት እንግዲህ ውስጡ ጋር ያለው ፍላሽ ነው። ያን ፍላሽ ሲያይ አቶ ተስፋዬ በጣም ደንግጧል። እስኪ አስገቢውና እንየው እያለ ሲመለከት እንግዲህ ያ ነገር ከስንት ዓመታት በኋላ ልጆቻቸውን ከደላላ በገንዘብ ሲገዟቸውና ሲረከቧቸው የነበረው ቪዲዮ ነው። እሷም እንግዲህ እሰይ በቃ አለመውለዴ ቆጨ ነበር ለካ እንደዚህ ሳላስበው ልጆች አገኘሁኝ፣ በጣም ደስ አለኝ እያለች ነበረ ማለት ነው እና ያን ነገር ሲያው ግን አቶ ተስፋዬ በጣም ነው የደነገጡት። እንዴት ሊሆን ቻለ ይሄ ነገር እያሉ ማንም እንዳያውቅ እነዚህ ልጆች መስጠት ይለው ነበር። ለዶላ ለው እነዚህም ቤተሰቦቻቸው ማጥፋት ካለብህ አጥፋቸው ሲለው እናትየዋ ነበረች በጊዜ ሙታለች። አባትየው ደግሞ የት እንዳለ አይታወቅም። አለቃ ምንም አይጨነቁ አለ ማለት ነው። ተመስገን ልጆች አገኘን አለች። ማንነትን የሚያስረሳኝ ነገር አገኝ። ከዚህ በኋላ የሚያስጨንቀኝ ነገር የለም አለች ወይዘሮ ህይወት። ልጆችን ተንከባክቤ ይይዛለሁ። በቃ አንቺ ልጆቹን ይዘሽ ወደ ቤት ግቢ። አንተ ደግሞ ገንዘቡን ልስጠት፣ ተከተለኝ የሚል ነበር ነበረ እንግዲህ። ከስንት ጊዜ በኋላ ነው እንግዲህ አሁን ይሄን በፍላሽ የተከታተለ ሰው በር ድረስ ያመጣባቸው እና ያስደነገጣቸው። አሁን ዘ ድንግል ቢሰማ ምን ይመጥ ይብለኛል፣ እኔ እንዴት ድንግል። ግን ማነው እንደዚህ የተነሳብን አሉ አቶ ተስፋዬ። ይህ ሁሉ መረጃ ይዞ ማነው እየተከታተለን ያለው? ሲል አፈጠጠባት። እኔን እየጠየቀኝ ነው አለች። ይህ ሁሉ ወንጀል ስታቀነባብር የሰማ ሰው ወይም ያየ ሰው እንዳለ በደንብ አስታውስ። አንቺ ደግሞ በጭንቅ ላይ ጭንቅ አጨምሪብኝ አሉ አቶ ተስፋዬ። ቆይ ላስብበት አለና በጣም ተበናደ። አሁንማ የሆነ ሁኗል፣ ምንም መጨነቅ አያስፈልግም አለችው። እንዴ ለምን አያስጨንቀኝም? እኔ የምልሽ ግን የዛኔ ያማከሩሽ ሰዎች ያማከርሻቸው ሰዎች ነበር እንዴ አላት። በፍጹም አለች ይህ ምን ተብሎ ይማከራል? እና እንዴት ነው ማን ነው የሚጫወትብን ብሎ ይጮህባታል። ከዛ በኋላ እንግዲህ ተናዶ ያንን ወረቀት ወርሮባት ሲሄድ እንግዲህ እሳቸውም እንግዲህ በጣም ተናደው ነበር እና ምናልባት እኮ ልጆቹን የሸጠልን ሰውዬ ሊሆን ይችላል ሲ እሱ እኮ ከአራት ዓመት በፊት ህይወቱ አልፏል። እንዴት ነው የሚሆነው አላት አሁን በዚህ ጊዜ እንግዲህ ጠዋት ሲራበሹ አድረው ጠዋት ተነሱ፣ እና በር ላይ እሷ ቆማ ነበርና አቶ ተስፋዬ ህይወትን፣ ወይዘሮ ህይወትን እንዴት ነው ዘድንግል ተኝቶ ነው አላት። ምን ነው፣ እውነትም ይሄ ፍላሽ ነገር አስጨንቆሃል። ምን አዲስ ነገር አለ እንዴት አደርሽ ሲላት፣ እንዴ አንተ ልጠይቅ እንጂ እኔማ ምን አዲስ ነገር አለ ፍላሹ የተላከልል አንተ አለች። እነዚህ ዘድንግልማ ስራ ሂዷል እኮ በዚህ ሰዓት እንዴት ይተኛል። እውነትም ተጨንቀሃል አለች። አሁን ነው ያወቅኩት መጨነቅን እንዴት አላቶ ተስፋዬ። ምን እንዴት አለው ዘድንግል ከመቼ ከመቸ ወዲህ ነው እስከዚህ ሰዓት ላይ የሚተኛው ስትልጠቅ፣ ወደ ቢሮ ሄዷል አለችው። አይ ጥሩ ነው አሉ ተደናግጠው። እነዚህ ፍላሾች ትሁት አድርገዋል። ይህኔ ስንት ነገር ትጮህብ ነበር። እስኪ ዝም በይኝ እባክሽ፣ እስኪ ተረጋግቼ መፍትሄ ልፈልግበት፣ እስኪ ተይኝ አላት። ይሄ እሺ። ግን አንቺ ምንድን ነው ነገሩ? ቀለል አድርገሽ አየሽው። ውሳይህን ነገር ሳየው እኮ የገደልኩበት ሰው የገደልኩበት መረጃ፣ ያ ብቻም ሳይሆን ደግሞ ቤተሰቦቻችንን የሚበታትን ፍላሽ ዶክመንት እኮ ነው የመጣልን። አውቀሽዋል ከነ ቪዲዮ እኮ ነው የያዙት። እንዴት አንቺ ግን ተረጋጋሽ? ይሄ እንዴት አላስጨነቀሽም? አንተን የሚያስታውዝም ቤተሰባችን መበታተኑ ነው የሚያስጨንቅህ ልጆቹ ወላጆቻቸውን አለመሆናችን ሳይሆን የሚያስጨንቅ ያገል ጣከውሬ ሳ ስንት እድሜ ስንት እንደሚያስፈርድብህ አውቀዋል። ይህ ሁሉ ደግሞ እስከ ዛሬ ለሰራኸው ስራ ጥፋተኝ መቀጫ ነው አለችው። ምናት ብቼ ነው መቀጫ መቀጫ ምትይ፣ አልባተ ተስፋዬ ምናት ብቼ ነው አለ ወይዘሮ ህይወት። ሶስቱንም ድርጅት እኮ እያቋቋምከው ከ በድሃም ጉልበትና አንባ ነው። ባይሆን መፍትሄውን እሰብ አለች፣ ኮስተር ብላ። ምን አይነት መፍትሄ ልሰብ? እስኪ ንገሪኝ። ከእኛ ምን እንደሚፈልጎ ባውቅ ኑሮ እኮ ገንዘብ ሰጥቼ እገላገል ነበር፣ እፎይን ነበር አላት። አሁን እኮ እነሱም ዝም እኛም ጭንቀት ብቻ ሆነ አላት። ደጋግሜ ነግሬ ነበር፣ ያንተ ገንዘብ መውደድ ከልክ ያለፈ ነው። ተው፣ አንዱ ይጎዳሃል ብዬ ነበር፣ አለች ወይዘሮ ህይወት። እኔ ነገሮችን ሳደርግ በድብቅ ነበር ያደረግኩት፣ እንዴት እንደያዙት ግራ ገባኝ፣ አሉ በጭንቀት አቶ ተስፋዬ። እኛ ልጆቹ ስንቀበል እኮ ነው የቀረጸን ይሆናል። አይ እሱ አይደለም እሱ ከሞት አራት አመት ሆኖታል፣ በእሱ አታመካኝ አላች። እርግጠኛ ነህ አለችው? አዎ የአንድ ባለ ሀብት ቀጥረኛ ነፍሰ ገዳይ ነበርና የታዘዘውን ትእዛዝ ስላልፈጸመ አስገደለው፣ አላት ባለ ሀብቱ ገሎታል፣ አላት። እኔ አደጋውን ሳደርግ እንግዲህ አንድ ሰው ያየኝ የለም፣ ግን ይሄን ነገር ማን ሊያደርግ ይችላል ብሎ በሀሳብ ይጨነቃል። ከዛ በኋላ እንግዲህ ወይዘሮ ህይወትና ሄ አብረው እንግዲህ ውጭ ዘና እንበል ብለው ወጥተው እንዴት ነው ግን ሮዳስን ያሳመንሻት? አላት ሌላ ድርጅት ተቀጥሬ ለመስራት አስቤ ነበረ፣ ግን ሁሉም ከሁለት የዘለለ ሰርቻ አላቅም። ለምን ሴትነቴን የሚጠይቀኝ ነበር ሁሉም አልኳት። እኔም ትምህርቴን እስከምጨርስ ሰው ቤት ልግባና ልስራ ብዬ፣ ከዛ በተማርኩበት ሙያ ስራ እፈልጋለሁ አልኳት። እሷም ሴትነቴ ስለሚያሳስባት በዚህ ሀሳብ ተስማማች። አልሰይ አለች ወይዘሮ ህይወት፣ ትምህርትሽን ስጨርሽ ከሶስቱ አንዱ ከኛ ድርጅት ግብያለሽ። እውነት ልጅ ነው ማም ማለት ያ ታወይኔ ልጅ እንዳንቺ ያለ እኮ ሚስጥር ጠባቂ ለቃሎ ታማኝ እኮ ልጅ ሲያንስባት ነው። በጣም አመሰግናለሁ፣ ግን እኮ ብቻዬን አይደለም እኮ ዝም ያልኩት ሁላችን እኮ ሚስጥር የጠበቅ ነው። አይ እኛ እኮ ቤተሰብ አይነነ የአንቺ ነው ግዴታው አንቺ መጠበቅሽ። ትናንትና ውቀሽን ገበናችንን መደበቅሽ በጣም ጥሩ ልጅ ስለሆንሽ ነው አለቻት። ግን እምፈራው ያቺ ከውካዋ ልጅ ለባቱ እንድትነግረውና ችግር ትመጣብኛለ የልጅሽን ሚስት ሮዳስን ነው እንደሱ የምትዩ? አዎ ሚስትነቱን እንኳ ተዩ። ምን ነው አለች። አልወደድሻትም እንዴ አላቻት። ታሳዝነኛለች እንጂ አልወዳትም አለች። ታዲያ አንቺም አትወጃት። ዘድንግልም ካልወደዳት እን ለምን ታጋባታላችሁ አለቻት። አባቱ ተስፋዬ ነዋ የአባቱ ተስፋዬ የሚፈራው አለ ከሱ አባት ከጀርባ የሚፈራው ነገር አለ የግድ መጋባት አለባቸው ብሎ የሚያምነው አቶ ተስፋዬ ነው አለች ዘድንግል ደግሞ ሮዳስን አባቱ እንደሚወዳት እንጂ ሌላ ነገር ከጀርባ እንዳለ አያውቅም ይህን ነገር መነገሮች መቸ ሚስጥር ጠባቂ ብዬ ነው እሺ ያ ቤተነሺ ዘወር ዘወር እንበል አለቻት አቶ ተስፋዬ ደግሞ ፈቃዱ የሚባለውን ታዛዣቸውን መጠጥ ቤት ጠርተው እንግዲህ፣ እየጠጡ ይህንን የምነግርህን ህይወትም ሆነ ዘድንግል ማወቅ የለባቸውም አለው። እሺ ምንድን ነው ሲል ጠየቀው። እሺ ምንድን ነው ታዲያ ሲለው፣ ያው አንድ ሰው ልታስወግድልኝ ትፈልጋለህ አልክ አለው ማለት ነው። ስለዚህ ተጠንቅቀህ እንድታስወግድልኝ፣ ማንን ነው የማስወግድልህ? ሲለው ሮዳስም ዘድንግልን ካፌ ቀጠረችውና ፍቅሯን ልትገልጽለት ብትል በፍጹም ሊያፈቅራት እንደማይችል ምርጫው እንዳላደለች ሲነግራት፣ ምርጫ ማን ነው ሲል፣ የማፈቅራት ናት ምርጫ የምትሆነው ሲላት በጣም ተናደደች እና እንግዲህ ቁጭ ጥሏ ሲሄድ ከካፌው ቤቱና፣ ልክ ፍቃደኛ እንደሆነ እያለመችና ልትስመው እያለች ስትል አስተናጋጇ ወይዘሮ ልቀቂ ቦታውን ስትላት፣ በጣም ነው ደንግጣ ተረባብሻ ያወጣችው ማለት ነው። በዚህ መካከል ላይ እያለ እንግዲህ እንደማይወዳት ተጠቃለች እሷ ሆኖም ግን ብቻዬን እየቃዥ ሆኖ ማለት ነው በሚል ነበር የሄደችው ከዚያ አሁን እንግዲህ አቶ ተስፋዬ እና ደግሞ ፍቃዱ ተገናኝተው እንግዲህ እንዲያስወግድለት ማንን ነው የማስወግድለት? እርስዎ አስወግዱ የምትለኝን ነገር እኔ ለማስወገድ ፍቃደኛ ነኝ ሲለኝ ህይወትን። ህይወት ማነች? ባለቤቴን። እንዴት ባለቤትን ለመንስያት? እሷን ነው የጠረጠርኳት። በምን ጠረጠርካት? እኔ ያ ሁሉ ችግር ደርሶብኝ እየተጨናነኩኝ እሷ በፍጹም ምንም የጠፋት አትመስልም፣ አልተጨነቀችም አላቸው አለ ማለት ነው። አቶ ተስፋዬም ለፈቃዱ አሁን የምታደርገውን ነገር ዘድንግልም ሆነ ህይወት አያንዳንዳቸው እንዲሁም ሮዳንስ ማወቅ የለባቸውም፣ ሲለው እንዴ ሮዳንስን እኮ ጫፍጫፉን የነገርካት መሰልከኛ። እሷ የግድ ታስፈልገኛለሁ። አባቷ ከዚህ ስራ ውስጥ ስላለበት አፈነግጣለሁ ቢል እሷን ይዘን እጁን ይዘን በእሷ ነው የምንጠመዝዘው አለው። እንዴት ነው አለቃ ግን በማገባህ ገባህ አትበለኝና ከዶሮ ረሳ አባት ጋር አንድ አይደላችሁም? ለምንድን ነው የምጠላው? አሉ መጥላት መጥላት መሰለ በጣም ነው የምጠላው። ሰይጣን እንኳ እንደሱ የምጠላው የለኝም። ለምንድን ነው ግን አሉ? ይህን ጥያቄ ልትጠይቀኝ ሲል ኮ በማገባህ አትገባህ አትገባሃት በለኝና ብለህ የለም አለው። በቃ ከዚህ በኋላ ጥያቄውን መልስ የለህም ማለት ነው። አሁን ገብቶሃል? አዎ ገብቸውኛል አለ ፍቃዱ ማለት ነው። እንግዲህ ጥሩ አሁን ቢሮ ሄድና አንዳንድ ነገሮችን ፈትሽልኝ። ግን አንድ ስልክ ጥሪ ነው የምጠብቀው። ያስሪ ጥሪ ከመጣ ግን ህይወትን ታስወግድልኛለ፣ ባለቤቴን ሲለው፣ ህይወትን እሷን ብቻነት የምታውቀው እንጂ ሌላ ነገር የለም። ለምንድን ነው ግን እሷ ይህን ታደርጋለ ብለህ የምትጠራጠረው ሲል ጠየቀው። እሷ አንድ በሕይወት የማልሰጣትን ነገር የከለከልኳት ነገር ስላለ ነው እንደዛ የምታደርገው ብሎ መለሰለት። ስለዚህ አሁን አባትና ሚስት እንግዲህ በጥርጣሬ ላይ ነው ያሉት ማለት ነው። ይሄ አብቁጭ ብላ መጽሐፍ እያነበበች እያጠናች እያለች እንግዲህ እዛ ድንግል ይመጣና መጣሽ እንዴ? እራት ላቅርብልህ አለችው። እዛው በልቼ ነው የመጣሁት አለች። ግን ጊዜሽን ካልተሻማሁብሽ ትንሽ እናውራ አላት። አልተሻማህብኝ፣ ምን ፈለግ አለችው። ስለምን እናውራ፣ ስለምን እንዳወራ ትፈልጋለህ አለችው። ደስ ስላለች ነገር፣ ስለ ፍቅር፣ ስለ ህይወት፣ ስለ ፍልስፍና ደስ ያለሽን ነገር መርጠሽ አንጠይቅኝ ደስ ስላለኝ ከሆነ እስኪ ሁለት ጥያቄ ልጠይቅ አለችው እሽ ችግር የለም ጠይቅኝ አላት ያፈቀረና የተመኘ ይለያያል አለችው አልገባኝም አለ ዘ ድንግል ያፈቀረች ሴትና የተመኘች ሴት ይለያያሉ አለችው አንድነትም ልዩነትም አላቸው አላት እንዴት አለችው አንድነታቸው ሁለቶችም ሴቶቹም ፍላጎታቸውን ሲያገኙ ይሸሻሉ። ልዩነታቸው ደግሞ የትኛዋ ሴት እስከ መጨረሻ ትቀጥላለች። የትኛዋ ሴት እስከ መጨረሻ የምትቀጥል ይመስልሃል? ያፈቀረችው ይመስለኛል። የተመኘችውስ? አለችው እሷ እንኳ የተመኘችውን ስታገኝ ልትርት የምትሄድ ይመስለኛል። ያፈቀረችው ፍቅሯ ሳይርቅባት አትሄድም አለችው። እሱ እንዳፈቃቀሯ ይወሰናል አለችው። ያቺም እንደምኞቷ ይወሰናል አለችው። ይሁንልሽ እሺ የእኔ አሁን አንቺ የትኛው መረጭ? እኔ ሁለቱንም መርጫ ሊያፈቀረችውንም የተመኘችውንም አለችው። ግን ማን ትክክል እንደሆኑ ጊዜው ሲደርስ እናውቀዋለን። ስለዚህ ጥያቄውን አልመለስኩትም አለዘድንግል አይ፣ እንደዚያ ሳይሆን አመለካከታችን ነው አለችው። መልሱ የሚያውቀው ፈጣሪ ብቻ ነው። ሱስ ልክ ነሽ አላት። ከዛ በኋላ እንግዲህ ቤተሰብ ይህን ነገር እንግዲህ ፍላሹን እስኪ አምጪልኝ አይባዴን ብሎ አይባዱን ስታመጣለት ከሻንጣ ውስጥ ያ የተመጣ ፍላሽ ነበር እና ድንገት ስታየው፣ ከዛ በኋላ አረ ይቅርታ ቆይ የት አለ የአይባዱ ባግ ሲላት፣ ቦርሳ ውስጥ ለአባባ ሰጥቻቸው ስለነበር ቆይ እዚያ ጋ ላምጣ ብላ እየሮጠችለች እና ከአጋጣሚ ከባጉ ውስጥ ፍላሹን ስታየው ቶሎ ብላ ሊከፍተው ሲልቅ ቀይራ ሰጠችው፣ ህያብ ማለት ነው። ከዛ ይህ እኔ ነው አለችው። እና ፍላሹን ቀምተዋለች ። ሆኖም ግን ወደ ዘድንግል ላይ ዶክሜንት እየላኩ እና ያን ቪዲዮ ካላሳያችሁት እኛ መተን እናሳየዋለን የሚሉ የሚዘቱ በስተው በጣም አቶ ተስፋዬ ተጨንቀዋል። እንዲሁም ደግሞ እንግዲህ ስራውን ጎበዝ እንደሆነና እሱ ሲሰራው በጣም ለውጥ እንዳመጣ ተናግሯል ማለት ነው። ፈቃዱ ዘድንግል ከያዘ ወዲህ በጣም አሪፍ ነው ብለውታል። እንግዲህ ሶስቱንም ድርጅት ለ ዘድንግል አውርሰውታል ማለት ነው። አቶ ተስፋዬ ይህን ሁሉ ጭንቀት እንዲረሳላቸው ብለው ቀጣይ ምን ይሆናል? አብረን እንከታተላለን።